ኢትዮጵያ ላስታይም ቶፕ ትዌኒ የገባችው ከሀያ ዓመት በፊት ነው። አይቢሊቭ ኢትዮጵያ ማለት ከዓለም በጣም ብዙ ቆንጆ እናቶች፣ እህቶች፣ ሴቶች ያሉባት ሀገር ናት እና የምትመጣው ከኔ በኋላ የምትመጣውም ልጅ እንዴት ብል በኢትዮጵያ ደረጃ ነው ይሄ ዝግጅት መደረግ ያለበት አይደለም። እና በጣም ብዙ ታለንት ያላቸው አሁን ለሚስ ወርልድ አድቮኬሲ ያስፈልገናል። የኔ አድቮኬሲ ከማያ እርዳታ ድርጅት ጋር ነው የማደርገው። ሃይድሮሴፋለስ እና ስፓይናል ቢፊዲ ያለባቸው ልጆች መንገድ ላይ እያየኑ ብለን ምናልፋቸው ልጆች ጋር ነው እኛ የምንሰራው እና ይሄኛውን ቢውቲ ዊዝ ብሬንዝ ነው። የሚስ ወርልድ ግዴታ ቆንጆ ስለሆን ካይደለም፣ ሚስ ወርልድ የምትሄደው የምታደርገው ነገር ያስፈልጋል እና ሰው ይሄንንም አያውቅም። እና ሚስ ወርልድ ኢትዮጵያ በደንብ ፖቴንሻል አላት ከሚባሉት ሀገራት መሀል ስትሆን ግን ከኢስት አፍሪካ ዩጋንዳ፣ ቦትስዋና ዲፍረንት ሀገራት ነው ቶፕ ቶፕ ቶፕ ቶፕ ቶፕ ቶ እስካሁን ድረስ አሸንፈው እንኳን ባያውቁ እነሱ ናቸው ሞር መድረኩን የሚቆጣጠሩት። እና በደንብ አሁን እግዚአብሔር ረድቶን የሚቀጥሉት አመታት ላይ በደንብ በዚህ ከመሳተፍ አልፈን ማዘጋጀት ላይ ብንደርስ መቶ ምናምን ሀገራት ነው ወደ ሀገራችን ነው የሚመጡት የኢንዱስትሪው ትልቀት ነው። ይሄ የሚያሳየ ስለ አካዳሚክ ባክግራውንድ። እሺ፣ ደግሞ እንገረኝ፣ የት ነው የምትማሪው? አሁን ምን ላይ ነው ያለሽው? ያለው ነገር እስኪ እንስማ። ከካቴ በኋላ ማለት ነው፣ ከካቴድራል ከወጣሁ በኋላ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ነበር የገባሁት። አሁን ሴኮንድ ኢየር ኬሚካል ኢንጂነሪንግ ተማሪ ነኝ። አዎ። እና ከአካዳሚክ ጋር ይሄንን ጎን ለጎን ማካሄድ በጣም ይከብዳል። ግን አንዳንዴ የምትፈልገው ነገር ያየኸው ነገር ሲሆን ደግሞ እዛ ሂጅ ሲመጣ ባይ ተወይ ሳውት አፍሪካ ኢትዮጵያ አንድ ሰው አልሄደም አብሮኝ እና እነሱ አምስት ስድስት ክሩ ነበር የነበራቸው። ሜካፕ አርቲስት አላቸው፣ ጸጉር የሚሰራ ለብቻ አለ፣ ቺር የሚያደረጋቸው ሰው አለ። እና እዛ ሄጄ በጣም ነበር ብቸኛ የሆንኩኝ የመሰለኝ። ና ሳውት አፍሪካኖቹ ነው የሚደግፉልን አንድ አምስት ሰው ነው በጣም እኔ ኢትዮጵያዊያን አይኖ ብናቀና ወይ እነሱ ቢኖረን ኢትዮጵያ ሲባል ኢትዮጵያዊነት ሳውት አፍሪካ የነበረኝ ጉዞ እራሱ በጣም ኢትዮጵያዊያን እንዴት እንደሆኑልኝ አውቃለሁ እና እዛ ኤርፖርት ሆነ እንዴት እያደረጉኝ እንደነበር አውቃለሁ እና አዌርነሱን ብናሰፋ ጥሩ ይመስለኛል እና አካዳሚክ ባክግራውንድ ኬሚካል ኢንጂኒሪንግ ተማሪ ነኝ፣ ሁለተኛ ዓመት ኢትስ ናት ኢዚ ኢንጂኒሪንግ ኢዝ ናት ኢዚ ግን ፓሽኑ ድራይቭ ካለ ዩን ዱ ያስባል። ስለዚህ አሁን እንግዲህ ህንድ ሀገር ላይ የሚደረገው ውድድር ላይ ትሳተፊያለሽ። ለመምረጥ ቮት መደረግ አለበት ሊንክ አለ ቲንክ ስ መምረጥ ይቻላል። ግን ትንሽ ለኢትዮጵያ ትንሽ እንትን አይደለም ኮንቪኒንት አይደለም መሰለኝ። አመራረጣቸውን አፍሪካ ቱቢ ሆነስት አፕሊኬሽን አለ ሚስ ወርልድ ኢትዮጵያ የሚል